ማን ነው የዚህ ከመቶ 80 ካሬ የአምስት ክላስ ቤት ባለቤት የሚሆን እድለኛ? ለዛሬ የላቸው የቀረኩት ወሎ ይለያል። ህጋዊ ካርታ ፕላን ያለ ነው። እዚህ ጋር መሰረቱ አልቆ ኮለን ቆሞ ብሎኬት ተደርድሮ አውቅቷል። ከላይ ማዋቀር ነው የሚቀረው። ዋጋው ተመጣጣኝ ነው። እንዳልፋችሁ በተለይ ከሀገር ውጭ ያላችሁ ሁለት ሆኖ መግዛት የምንችለው መሰረቱ ከታች ያለቀ ካሬው ሰፋ ያለ አቅርብልን ብላችሁኛል። ከ180 ካሬ ይዞ እስከ 200 ካሬ ድረስ አቅርብልን ብላችሁኛል። በዛሬ የላችሁ የቀረብኩት መቶ 180 ካሬ ነው። ይለያል። አካባቢው የሞቀ የደመቀ ሰፈር ነው። ለትርፍም ለመኖሪያም የሚሆን አመች ቤት ነው የላችሁ የቀረብኩት እንዳልፋችሁ። የቀረውን ቀስ ብላችሁ ማስጨረስ የምትችሉት ነው። የዚህን የ180 ካሬ የአምስት ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዥዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ ወሎና ኮምበልቻ፣ እንዲሁም ኬሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914257198 ወይም በ0966388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብ ዲቲቭ ቻናል አራማይ ተመልካችሁ ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው እዚህ ጋር የምትመለከቱት ነው። መሰረቱ አልቆ ኮለን ቆሟል ብሎኬትም ተደርድሮ አውቅቷል። ከላይ ማዋቀር በር መግጠም ነው የሚቀረው ሌላውን ቀስ ብላችሁ ማስጠረስ የምትችሉት ነው። እየላችሁ የቀረብኩት ህጋዊ ካርታ ፕላን ያለው ነው። እዚህ ጋር ክላሱ አምስት ነው። ውስጡም እንደምታዩት ሰፋፊ ክላስ ነው። ውስጡንም አብረን የምናየው ይሆናል። ዋጋውንም እነግራችኋለሁ። ዋጋውን ከማውቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች እዚህ ጋር የክላሱ ትላልቅ መሆን አንደኛ እዚህ ጋር ለእናንተ ማከራየት እንኳን ባትፈልጉ፣ እቃችሁ ስትዶሉ አሪፍ ይሆንላችኋል ማለት ነው። የት ሀገር ነው ሰፈሩ የት ነው የምትሉ ማለት ነው። አገር እናገራለሁ፣ ዋጋ እናገራለሁ። ገዢ የሆናችሁ ብቻ ማናገር ትችላላችሁ። ሀሳብ አስተያየት የምሰጡ ካለ ደግሞ ኮመንት አድርጉ። ቀጣይ ላይ ስመጣ እመልስላችኋለሁ ማለት ነው። ያልገባችሁን ግልጽ አድርጌ እመልሳለሁ። እንደዚህ እስከዛሬ ሰፈር ነግሬያችኋለሁም እንደዚሁም ደግሞ አካባቢ መንገዱ ሳይቀር እየቀረስኩም ስልክላችሁ ቆይቻለሁ ማለት ነው። መኪና ዳይሬክት ያስገባል እዚጋ አገር ከተናገርኩኝ የካሬ ስፋት የክላሱም መጠን ሳይቀር እየተናገርኩ ነው ያለሁት ማለት ነው። ስለዚህ ያጎደልኩባችሁ ነገር የለም። አስባችሁ ወስናችሁ ቤተሰብ መላክ ብቻ ነው ከእናንተ የሚጠበቀው። እስከዛሬ ዛሬ በኔ ላይ ቤተሰብ ልካችሁ የተመለሱ ቤተሰቦቻችሁ የሉ ማለት ነው። ቅድሚያ ከመምጣታቸው በፊት ይደውሉልኝ ብያችኋለሁ። ድንገት መጥተው መተናል ቢሉኝ አስራ አንድ ሰዓት ከሆነ በኋላ አስር ሰዓት ከሆነ በኋላ መተናልና አሳየን ይላሉ። እዚህ ጋር እኔ ሌላ ቦታ ሊሆን ይችላል ሌላ ሀገር ሊሆን ይችላለሁ። ቅድሚያ እንዲደውሉልኝ ንገሯቸው። ቁጥር እየተሰጧቸው እዚህ ጋር ይሄው አሰራሩ ይሄ ነው። ውሃ ልኩ ደሞ እዚህ ጋር ወደ ላይ ከፍ ያለ ነው። ከፍታ ሲኖረው አሪፍ ነው። በጣም ቢርቅ ገረገንቲ እንደዚህ ደሞ መረማመጃ ታውቃላችሁ፣ ይስተካከላል ማለት ነው። ነገር ግን ውሃልኩ ወደታች ሲገባ አካባቢው ይገባ እንደዚህ ወደታች የሚሰምጥ ከሆነ አስቸጋሪ ይሆናል ማለት ነው በጣም አሪፍ ተደርጎ የተሰራ ቤት ነው እንዳልፋችሁ አንድ መሆናችሁ መግዛት የምትችሉት ነው እዚ ጋር ማዋቀር ነው የሚቀረው ከላይ ራሱ እንትም ብሏል ማለት ነው እንዳያችሁትም ቃጦር ላይ ቤት እየተሸጠ ነው እንዴ ቦታም እየተሸጠ ነው እንዴ ይኖራል ወይ እያላችሁ ጥያቄ የምትጠይቁኝም አላችሁ ማለት ነው አለ ማናገር ትችላላችሁ መዘጋጃ ገብቶ ተለክቷል መንገድ የሚደርስበት ቀለም ተቀብቷል እንደዚሁም ደግሞ ስትገዙ በሌላም ሰው ላይ ሄዳችሁ ማለት ነው፣ በባለሙያ አሳይታችሁ ግዙ ማለት ነው። እስከዛሬ ከአሁን በፊት መዘጋጃት ተመግባቱ በፊት በቃ የምትገዙ ከጸደቀ ጸደቀልን ካልጸደቀም ደግሞ አለሃለን እያላችሁ ገዝታችኋል ማለት ነው። ብዙዎቻችሁ አልፎላቸዋል። ማሻ አላ ማለት ነው። እንደዚም ደግሞ ያላለፋላቸው እህት ወንድሞች አሉ። ለእነሱም ደግሞ ኢንሻ አላ ማለት ነው። መፍትሄ ይኖረዋል ማለት ነው። በአላህ ፍቃድ ማለት ነው። በፊት ላይ የገዛችሁ ማለት ነው። እንደዚህ የእርሻ መሬት ላይ ነው እኛ የገዛ ነው እኮ እንጃ መጽደቁን እያላችሁም እየነገራችሁ የነበረ በፊት ማለት ነው። አይ እንደዛ ብላችሁ ተስፋ መቁረጥ የለባችሁም። የእርሻ መሬቱም ሊጸድቅላችሁ ይችላል። አንድ ያለውን ገዝታችሁታል። አላህ ለሆነ የሚሆነው ብያችኋለሁ። ነገር ግን መግዛት ያለባችሁ ህጋዊ ነው። አቅማችሁ ከፈቀደ ብዬም ነግሬያችኋለሁ። እንደገና ደግሞ ሽፈታ ያደርግ ምርቱ ይሻላል። ድሮ በደርግ ጊዜ በአባቶቻችን ወይም በአቶቻችን ጊዜ ለቦታ ተብለው የተሰጡት ማለት ነው እሱ ይሻላል ከእርሻ መሬት ማለት ነው። ይሄን ግልጽ አድርጌ ነግሬያችኋለሁ። ብዙዎቻችሁም ታቃላችሁ። ለማታቁት አንዳንዶች ማለት ነው ግልጽ ላድርግላችሁ ብዬ ነው። የቻናሌ ቤተሰቦች እንደዚሁም ቤተሰቦቻችሁን ጠይቃችሁ አባቶቻችሁን ጠይቃችሁ መልሱን አገኝታችኋል ማለት ነው። ለዛሬ የላቸው የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። ሁሉ ነገር የተሟላ ህጋዊ ካርታ፣ ፕላን ያለው ነው። ስም መዞር ይችላል። እዚህ ጋር እንደምታወት ቡልኬት ተደርድሯል አደለ? ስም ማዞር ትችላላችሁ። መሰረቱ አልቆ ኮለን ከቆመ በኋላ ስም ማዞር ትችላላችሁ። ሙሉ ውክልና ሻጭ ለገዥ ማወከል ይችላል ማለት ነው ግርም የምትሉኝ ነገር እኮ ባዶ ቦታ ስም መዞር አይችልም እያልኩ እዚ ጋር መጥቼ እየተናገርኩ ለምንድን ነው የማይዞረው ብላችሁ ጥያቄ የምታቀርቡ ማለት ነው። በቃ ስም መዞር አይችልም ማለት ነው። የትኛውም ሀገር ላይ ባዶ ቦታ ስም ዞሩ አያውቅም ማለት ነው። እላው ላይ ቤት ካልኖረው ሁለት ክላስ ሊሆን ይችላል። በቃ ማለቃ አይጠበቅበት ሚያ ቤት ማለት ነው። ዋህል ከከታሰረ በኋላ ስም መዞር ይችላል ማለት ነው። የስም ማዞሪያ ስንት ብር ነው እስኪ ንገረን የምትሉ አላችሁ ማለት ነው። በውስጥ ሪከርድ ጽሁፍ፣ እንዲሁም እየደወላቸው የምጠይቁኝ አላችሁ ፐርሰንት ነው ማለት ነው። ከአሁን በፊትም ተናግር ያለሁኝ አንደኛ ብሎክ ላይና ሁለተኛ ብሎክ ላይ ያለ ቤት አንድ አይደለም ማለት ነው። ስለዚህ አንደኛ ብሎክ ላይ ያለው ይጨምራል፣ ሁለተኛ ብሎክ ላይ ያለው ደግሞ ይቀንሳል ማለት ነው። ደረጃ አለው። ይህንን ልታውቁ ይገባል። ቻናሌ ቤተሰቦች፣ ውድ የቻናሌ ቤተሰቦች፣ እስከ ዛሬ ለአራት ሰው ለአምስት ሰው ሼር እንደምታደርጉ አሁንም ሼር አድርጉልኝ ማለት ነው። 14 ሺ ሰብስክራይብ አስገብታችሁኛል ከልቤ አመሰግናለሁ። 20 ሺ ሰብስክራይብ አስገቡኝ ማለት ነው። እኔም ደግሞ ለእናንተ እንዳቅማችሁ አቀርብላችኋለሁኝ። እንደዚህ ቤትም ሆነ ቦታም አቀርብላችኋለሁ። ተስፋ እንዳትቆርጡ። አናገኝም ብላችሁ ተስፋ ያቆረጣችኋላችሁ አላችሁ። እንደዚሁም ደግሞ እስከ አስር ዓመት ስምንት ዓመት ከሆኗችሁ ቦታ ቤት የሌላችሁ አላችሁ። እስከ ዛሬ ያልገዛ ነውን አሁን መግዛት አንችልም ብላ ተስፋ የምትቆርጡ ተስፋ መቁረጥ የለባችሁ። መግዛት እንደምትችሉ በቃ ልባችሁ ልታሳምኑት ይገባል ማለት ነው። ወጣ ያለ ቦታ ብትገዙ የተወሰነ ጊዜ አመት ከቆየ በኋላ ያንን ደግሞ ይሸጣችሁ ወደ ከተማው ቀረብ ያለ ጨምራችሁ መግዛት ትችላላችሁ ማለት ነው። ዋናው ትልቁ ነገር ብራችሁን ቦታም ላይ ሆነ ቤት ላይ አቅማችሁ በፈቀደው አካባቢ ላይ ወሰናችሁ መግዛት ነው። ውጤታማ ትሆናላችሁ። ስትገዙ ደግሞ አካባቢ በሚሸጠው ዋጋ ግዙ ማለት ነው። ምክንያቱም እዚህ ጋር ብሩን ፈልጋችሁ ቸግሯችሁ፣ ልሽጥ ብላችሁ ብታስቡ ለህና ብር ትሸጣላችሁ ማለት ነው። በውድ ከገዛችሁ በኋላ ቶሎ አይሸጥላችሁም። በእርግጥ ቦታም ሆነ ቤት አያከስርም። ጊዜውን ጠብቆ አትርፋችሁ ተሸጥታላችሁ ማለት ነው። ነገር ግን ወደ አሁኑ አየር በአየር እንደዚህ ለማትረፍ በአራት ወር በሶስት ወር ውስጥ ለማትረፍ አካባቢ በሚሸጠው ዋጋ ግዙ ነው የምላችሁ። ውድ ቤተሰቦቼ ለዛሬ እየላቸው የቀረፉት የዝግ የመቶ ሰማንያ ካሬ የአምስት ክላስ ቤት ዋጋው ሶስት ነጥብ ስምንት ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ ማናገር ትችላላችሁ። እዚህ ጋር ዋጋውን ሰምታችሁ አይቀንሱም በዙ ነው የሚሸጠው ብላሽ የምታስቡ ስላላችሁ ነው፣ ድርድር አለው ያልኳችሁ። አናጉሪ ገዢ የሆናችሁ ብቻ ማለት ነው። አሳብ አስተያየት ካላችሁ ደግሞ ኮመንት አድርጉልኝ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁ። በወሎ ዙሪያ ደሴ፣ ሀይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላ ቱቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። እንዳቅማችሁ ከ130 ካሬ ቦታ ይዞ 150 ካሬ ድረስ፣ 200 ካሬ ድረስ፣ 250 ካሬ ድረስ፣ 300 ካሬ ድረስ እየላችሁ እቀርባለሁ። ኮንዶሚኒየም ባለ አንድ መኝታ፣ ባለ ሁለት መኝታ አለ ወሎ ኬሚሴ። ባለ አንድ መኝታው አንድ ነጥብ ስድስት ነው፣ ባለ ሁለት መኝታው ደግሞ አንድ ነጥብ ስምንት ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ለማድረግ አስተናግድላችኋለሁ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ የደወል ምልክቶች ስትጫኑ ሁሌ የሚለቀው ቪዲዮ ይደርሳችኋል ዛሬ የላቸው የቀረብኩት እንደምትወዱ ተስፋ አደርጋለሁ አብራችሁ ስለቆያችሁ ከልቤ አመሰግናለሁ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ሁኑ እወዳችኋለሁ